የቢኒ የቀብር ስነ ስርዓት ዛሬ ተፈጸመ። ጽዮን በእጅጉ ታማ ትገኛለች። ሐዘኑን መቋቋም አልቻለችም። ናታንም እንደዛው። ጽዮን እና ናታን በጣም ትልቅ ሐዘን ላይ እያስተናገዱ ይገኛሉ። ናታን ያባቱ የእናቱ መጥፋት፣ የህይወቱ መመሰቃቀል ሳያንሰው! አሁን ደግሞ በጣም የሚወደውን ጓደኛውን ማጣቱ እጅግ ከምንም በላይ ጎርቶታል። ጽዮንና ቢኒ መጣላታቸውን አያቅም። ግን እሱ እያንዳንዱ ነገር ያንተን ጓደኝነት ማጣት አልፈልግም፣ እህቴንም እንድትጎዳት አልፈልግም እያለ ቢኒን በፊት ሲያስፈራራው ነበር። ያ ነገር ናታን አሁን ምን ነው እንደፈለክሁን ብዬው በሆን እያለ ጸጸቱ አላስከድ አላስተኛው ብሏል። በጣም ያሳዝናል። ያ ፌት መጨረሻ ግን ምንድን ነው? ሰዎቹን እንዳለ ጨረሰ። ናታን ብቻውን ቀረ። ጽዮን ቢኒን በጣም ታፈቅረዋለች። ግን ሁለታቸውም እውነቱን ሳይነጋገሩ ግልጽ ሳይሆኑ ሳይቀራረቡ አጅሬው ያፌት ጽዮንነት እንግዲህ የምትወደውን ሰው ነጠቃት። ይህን ስትሰማ ምንድን ነው የአፌት ነው ቢኒን ያስነጠቀች ስትባል ምንድን ነው የሚሰማት? በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ሐረግ ይዘመተናል። እንግዲህ የቢኒ መሞት ሁላችንንም እውነት ለመናገር ድራማ መሆኑን እያወቅን ግን በጣም ተሰብሮ አለባችን ቢኒ መሞት የለበትም። ቢኒ በጣም እጅግ አስተማሪ ነገር ያለው የጓደኛ ተምሳሌት እና ሰዎችንም ለጓደኛ ምን ያክል ዋጋ እንደሚከፈል የሚያስተምር ሰው ነው። እናም ባረመኔው ያፌት እንግዲህ ታሪኩን ልኩ ሊያስጨርሰው እንዳለም ቢኒ ግን ታሪኩን ገልብጦ ደብድቦ ማንነቱን እያረጋገጠ እያለ ከኋላ መጥቶ የመታው ማን ነበረ? አቤላ ነው። አቤላ ደግሞ ቢኒን ካስወገደ በያፌት ሰበብ፣ ሰበቡ ያፌት ይሁን እንጂ የአፌት ሰው አልነበረም። ቢኒን የገደለው ግን የሁለቱን እቅድ ስለሚያቅ አቤል ቀጥታ ከዛ በመሄድ ከኋላ ሆኖ ቢኒን ደንደሱም ብሎ የደፋው አቤል ነው። አሁን አቤል በግላጭ ጽዮንን የሚያገኝ መስሎ ታየው። ግን ይህን የመሰለ ሰው ነጥቋት ጽዮን ይቅር ትለዋለች? አቤልን አትለውም። በጣም ያሳዝናል። ሁለቱም እንግዲህ ያፌት ላይም አቤልም ላይ ያላት አመለካከት ከባድ ነው። አሁን ጽዮን ያለችበት በእጅጉ አዝናና ታማ ትገኛለች። ራሷን መቆጣጠር አቅቷታል። የሰማችው ነገር እውነት እስካልመሰላት ድረስ እስካሁን ልታምን አልቻለችም። በጣም ያሳዝናል። ምክንያቱም ምን ነው እንደዛ ባላደረግኩኝ፣ ምን ነው ያ ነገር ባልተፈጠረ እያለች ራሷን በጸጸት እየቀጣችው ስለሆነ አንዳንዴ ተነጋግረን መፍታት እየቻልን አልሸነፍ ባይነት ብዙ ዋጋ እንደሚያስከፍልም በጽዮንና በቢኔ ተረድተናል። እንዲሁም ዳግም ዳግም አሁን አጎቱን ያስገደለው በምንድን ነው? ጽዮንን በማይችለው አቤል ውስጥ በመካከል አስገብቶ ስለነበረ ይሄንን ነገር ደግሞ አቤል በጉልበት እንደሚጠቀም ዝቶባቸው ነበር። አሁን ግን በሚያሳዝን ሁኔታ አጎቱን ካስወገደ በኋላ አገትህ ተገሏል እና ሬሳ አንሳ በማለት ለዳግም ላከለት። ዳግም ይሄንን ሲሰማ በጣም አዘነ። አማራጭ የለውም። ለነ ጽዮን ደወለ። ጽዮን የሰማችውን ማመን አቅቷት ራሷን ስታወደቃች፣ እስካሁን ድረስ ጽዮን ሐኪም ቤት ትገኛለች። እውነት በጣም ከባድ ነው። አቤል እንግዲህ አሁን ቢኒን አስወግጃለሁ ማንም የለብኝ እያለ ነው። ያፌትንም አይቀርለትም። ያፌት በዛ ቦታ ላይ ከኔ በላይ ማንም ወንድ የለም ይላል። ተደብቆ ቢኒን እንዳጠቃ ሁሉ ያፌትንም አቤል ማጥቃቱ አይቀርም። ምክንያቱም እጽዮን አጠገብ ከደረስክ እኔ ጨርሰሃለሁ ብሎት ዝቶበታል። ስለዚህ ሂዶም ከዚህ ቀደም ያፌትን የወጋው ለምንድን ነው? እሱን ጽዮንን ስለከለከለው ብቻ ነው እና ጽዮንን ወዷ ሳይሆን ተጠቅሞ ለመጣል ነው። በጣም ያሳዝናል። ቢዛም የሰማችውን ማመን ስላቃታት ራሷን ስታወድቃለች። ጽዮንም አሁን በኃይለኛው ሐኪም ቤት ትገኛለች። ገኒ ደግሞ ይህን ስሰማ እጅጉኑ ተሰብራለች። ምንድን ነው የተፈጠረው በማለት እሪ ያዙ ይልቀቁኝ ይላሉ። ግን ዛሬ የቢኒ የቀብር ስነ ስርዓት ተካሄደ። የሰው ልጅ ይሞታል ቅጽፈታዊ ነገሮች ያጋጥመናል። ግን ቢሆንም ደግሞ ይህ ቅጽፈታዊ ነገር እንዳለ የሚያስተምር ሀረግ ድራማ ነው ብዬ አስባለሁ። ቢኒ ይኖራለሁ እንጂ እሞት አለሁ ብሎ አስቦ አያቅም ነበረ። ያፌ ሲዝትበትም ቦታ ሰጥቶት አያውቅም ነበር። አሸንፋለሁ ነው። ግን ደግሞ አሁን ሊያሸንፍ አልቻለም። በጣም ያሳዝናል። ባልጠበቀው ሰዓት ያፌት ታሰረልኝ ሲል እሱ ግን እስከ መጨረሻው ተሸኘ። እናም ሁሉን ነገር ማስተናገድ የከበደው ናታን ተህቱ ይሁን ለሞተው ቢኒ ይሁን ለሞተው አባቱ ይሁን ለጠፋቸው እናቱ መካከል ቦታ ግራ ገብቶት እየተሰቃየ ይገኛል። ኤፍራታ ደግሞ ያንን ገንዘብ አጌታ ማን ነው የላከልኝ እያለች በጥያቄ ውስጥ ነበረች። ብሩን የላከላት ለአንዳንድ ነገር የሆንሽ ብሎ ናታን ነው። ናታን ኤፍራታን የጠላት ቢመስልም ወይም ደግሞ ከእሷ ተስፋ የቆረጠ ቢመስልም በድብቅ ዋጋ እየከፈለ ይገኛል። ምክንያቱም ያፌትን የሚያጠምድበት ነገር ስለሚፈልግ ነው። ያራ ዋጋ ሂዶ ወጥመድ ውስጥ የገባው አሁን ናታን ሁሉም የኔ የሚላቸው ሰዎች ከጎኑ አንዳንድ እያሉ እየተናዱ ሄዱ ደካማ ጎኑን እንድበረታ ያደረገለት ቢኒ ነበረ ከእስር ቤት እስካሁን አሉበት ህይወት ድረስ አሁን ግን ጠንካራ ጎኑን ነጠቁት በጣም ያሳዝናል አይገርምም ኤፍራታ ይህንን ስትሰማ በተሰጣት ገንዘብ ግራ ተጋብታ ያፌት ቢጠይቃትም አይ እኔ የራሴ ነው ብላ ነበር እያሳመነችው። ግን ቢሆንም ኤፍራት አታውቅም። እያንዳንዱ እንቅስቃሴዋን ያፌት እንዲከታተላት ታሪኩን ነግሮታል። እና አሁን ግን በዛ ገንዘብ ተወጣጥራ እያለ ቤዛ ደውላ ቢኒን ገደሉት ስትላት ዋይ ብላ በቁማ ጩሃ ራሷን ወደቀች። የእውነት የዛቤን ነገር ተርምስምሱ የወጣ ነገር ነው። ገኒን ያየ የዛን ቀን ማታ ከመውጣቱ በፊት ቢኒ ገኒን ከግራ ቀቆኝ ሆነው ዳግም እና እሱ እየሳማት ነበረ። ያንን ተመልሳ አመታ። ደስታዋ ያፌት እንዳልታሰረ ስላላመሸላት በቢኒ ተቀይማ ነበር። አሁን ያንን ስታስታውስ ሁላቸውም ቢኒ እልባቸው ውስጥ ጸጸትም ብቻ ጥሎባቸው ነው የሄደው። ቢኒ በመልካምነቱ ብዙ ነገር እንድማሩ፣ ወደፊት እንዲቀጥሉ፣ እንዲበረቱ ተስፋ እየሰጠ እየመከረ ብዙ ነገር አድርጓል። አሁን ዳግም አጎቴ የሞተው በእኔ ምክንያት ነው እያለ እየተናደደ ይገኛል። ምክንያቱም አቤል እንደሆነ በደንብ አቋል። ያጎቱ ነፍሰ አጥፊ አቤል ነው እናም አባትህ አጎትህ ተገሎልሃል እና ሬሳህን አንሳ ብሎ መልእክት የላከለት አቤል ነው። ስለዚህ አጎቴን እዚህ ጣጣ ውስጥ ከትቼ የገደልኩት እኔ ነኝ፣ ሌላ ሰው አይደለም ያጎቴ ደመኛ እያለ በጣም እየተሰቃየ በጸጸት ይገኛሉ። ጽዮንም ቢሆን እንደዛው አሁን እስካሁን ድረስ የቢኒን መቃብር ማስከዳቸው እንጂ ሌላ አዲስ ነገር ያገኙት ነገር የለም። ለዛ ነገር ቦታ ገና አልሰጡም። ግን ሁላቸውም በሚያሳዝን ሀዘን ውስጥ ይገኛሉ። ማንኛቸው ማንን ያጥናኑ? በቃ ቤዛ ብቻ ናት እንግዲህ ከቢኒ ጋር ብዙ ስለማትቀራረብ ከበድ ያለ ወይም ደግሞ ይሄን ተው አትተው ብላ ያልተናገራችሁ ግን እሷም በጣም አዝናለች። መልካም ልጅ እንደሆነ እዚህ ደግሞ የጽዮን ፍቅረኛ እንደሆነ ጽዮን እና እሱ ታለ መግባባት ሳይገናኙ እዚህ ደረጃ እንደደረሱ ስለምታውቅ ከምንም በላይ አዝናለች። ጽዮን አሁን በጣም በእጅጉ ልቧ ተሰብሮ ደምንባ አልቅሳለች። ከዛም ሐኪም ቤት ትገኛለች። ሐኪም ቤት ዳ ሆና ልትቀብረው እንኳ አልቻለች። ምክንያቱም በእጅጉ ደንግጣ ስለነበረ ራሷ አንስታ ሀኪም ቤት ትገኛለች። እነዚህ እቤት ያሉት ደግሞ የቢኒን የቀብር ስነ ስርዓት አካሂደው ጨርሰዋል። እውነት ቢኒ መሞት የለበትም ነበር። መሞት ካለባቸውም ስንት መጥፎ ሰዎች እያሉ ሉሊት ነበረች፣ ከዚህ ምድር መወገድ አለባት። ምክንያቱም ለዛ ቤት ሰው እያንዳንዱ ነገር ሉሊት የምታደርገው ከባድና እነሱን የሚጎዳ ነገር ነው። ግን ቢኒ ደግሞ አስፈላጊያቸውና ለእነሱ መኖር ምክንያት የሆነውን ነጠቁ። በጣም ያሳዝናል። የአፌት መዳረሻስ አረፍትህ ዳይሬክተሩ ራሱ የአፌትን ሁል ጊዜ የበላይና የአለቃነት ስሜት እንድሰማው ለማድረግ ለምን አስፈለገ? ክፉ ሰዎች ሄደው ሄደው የስራቸውን ዋጋ ማግኘት አለባቸው። በዛ ላይ ደግሞ መልካም መልካም ሰዎችን ከጨረሱ በኋላ እነሱ ዋጋ ቢከፍሉ ምን ያደርጋል? ለምሳሌ ፂዮን ቢኒን በጣም ተወደዋለች፣ ግን ቀርቧ ገልጻ አለመናገሯና እንዲሁም ደግሞ በማስተዋሷ ብዙ ነገሮች የውሸት እንደቀረባት አምና ስለሆነ እንጂ ወይም ደግሞ በተ በአፌት ማን ነው በአቤል በተፈጠረው ነገር እንጂ እውነት ቢኒን ጠልተው አልነበረም። ስለዚህ ያ ፊት የእጁን ማገኘት አለበት። ሉሊትም ተጨምራ ማለት ነው። አሁን ሉሊት እንዳሽከር እዛ ቤት የሚፈጠረውን ነገር እያንዳንዱ እየወሰደች እንድትነግራቸው አድርገዋታል። ጥፍሯን ነቃቅለው ወደፊት ደግሞ ምላሷን ሊቆርጡላት ዝግጁ ናቸው። እስከዛ ግን አድርጌ የተባለችውን ነገር ልታደርግ ወዳ ሳይሆን በግዷ ተስማምታለች። ይሄ ነገር በጣም በጣም እጅግ በጣም ያስፈራታል። ሉሊት እቤት ውስጥ ደግሞ የእሷን ሴራ የነቃባት ሰው ማንም የለም። ማን ነው እንዲህ ያደረገች ስትባልም ልትናገር አልቻለችም። ግን ውስጥ ውስጡን እየሄደች ሁሉንም ጎርታለች። ከቤዛ አባት እስካሁን እስካሉት ድረስ፣ እንዲሁም ከናታን ቤተሰቦች እስካጎቱ ድረስ ገንዘብ ሳይቀር የፈለገችውን ነገር አድርጋለች የቤዛንም እናት አስወግዳለች አሁን ኤፍራታ አሁን እሉሊት ላይ የምትወስነው ውሳኔ ከባድ ሆኗል እሱም ምንድን ነው እያንዳንዱ ስራቸውን የአፌትን እና የእሷን ለማወቅ ዝግጁ ሆና ጓዟን ጠቅልላ እነናታን ቤት ሄዳለች እናም የአፌት ሲደውልላትም ስምምነታችን የኔ የሆኑ ሰዎችን እንዳትነካ ነበር አንተ ግን የኔ የሆኑ ሰዎችን ቢኒን አስወግደሃል፣ አለችው። ቻናሉን ሰብስክራይብ ያደረጋችሁ